በእንጀራ እናቷ የምትሰቃየው ተማሪ ልጅ ሉሊት ክፍል ሃምሳ ይዘላችሁ ቀርበናል ከሊብ እንግዲህ አባቱን ገዳይ አግኝቷል የአባቱ ገዳይ ደግሞ ወይዘሮ አልማዝ መሆኗን አሁን ቀደም ሁላችን እናውቃለን እሱ ግን አባቱን ማን እንደገደለው በማን እጅ እንደጠፋ ምንም ነገር የሚያውቀው ታሪክ የለም ነበረ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ድርሽ ነበራቸው ቤተሰብ ሰላም ብያለሁ እኔ ዳነኝ አልሐምዱሊላህ

ከሊቢያ የአባቱን ገዳይ አልማዝ መሆኗን ሲያውቅ እንግዲህ በጩቤ ሊወጋ ሲል ፖሊሱ በር አንኳኳ። ከዚያ በኋላ ይችን ነፍስ ገዳይ ናትኝ አባቴ ነፍስ ያጠፋች ይችና ሲል አንተ እዴት በሰው ነፍስ እንዴት ታጠፋለህ ብሎ እንግዲህ እሱም አባሮታሊ። ከዚያ በኋላ እንግዲህ ወይዘሮ አልማዝ የቀጠረችው ፖሊስ ከቤት ስታስገበው ማን አለ ልዕልቴ፣ ልዕልቴ ደግሞ እንዴት ይህን ሰውዬ ታመጭብኛለሽ ብላ እሷን ተቆጣቻት። እሷ እንግዲህ ወይዘሮ አልማዝ ልዕልቴና ዜና ድንቁ የሚባለው ሰውዬ ምን ግንኙነት እንዳላቸው ወይም ነገር የምታውቀው ነገር የላትም። ይዘሽ ልውጪ እኔ ደግሞ ብለሽ ብለሽ እሷ ያው ቡና ጠጣ ከመጣ ይቀር ከዚያው ቡና ጠጠ አንዳንድ ነገር ብለን ትሄዳለህ ብላ ከቤቷ ስታስገባው እንግዲህ ለእልቴ ቁጭ ብላ ሲያገኛት ከዚያ በኋላ እሷም እንዴት ደግሞ ከቤት ይዘሽብኝ ትመጫለሽ እንዴ ከዚው ከምታወሪበት ቦታ አውሪ ብላ እሷ እንግዲህ ልጇን ይዛ ወደ ውጭ ሄዳለች። ሰውየው እንግዲህ ልእልቴን ስለ አላገኛትና ስላልነገረችው በጣም ተበሳጭቷል። ቁም ልእልቴ እንግዲህ ማየት ስላልፈለገች እሱ እንግዲህ ለብቻው ተቀምጦ ልእልቴን ከእናቷ ጋር እንዲተጨቃጭቃ ከዚህ ቤት መውጣት አለብ ብላ እንግዲህ ወደ ሉሊት ቤት ሄዳለች። ከሉሊት ቤት ከሄደች በኋላ እህቴ ብላ እንግዲህ ያለውን ነገር አስረዳቻት። በአንድ በኩል ያው እናቴ ናት መጉዳትም አልፈልግም አንቸ አንቸ ነች ቢሆንም ደግሞ እንግዲህ ቀስ ብለሽ እትሰሪ እስ ስራቲ ሉሊትም አይ ይህን ቤት መሸጥ አለብኝ ብላታለች። እንግዲህ ሉሊት እኔ ሉሊት ለምን ከእንቅልፏ እንዳልነቃች ብቻ በጣም ነው የሚገርመኝ። እስካሁን ትሸጠዋለች ወይም የራሷ ታደርጋለች፣ ጥሩ ኑሮ ትኖራለች እያልኩ ነበረ። ሉሊት ግን ያው እስካሁን ምን ነገር ከእንቅልፏም አልነቃችም። ልዕልትም ለሉሊት እንግዲህ ከልዩ የሚባለው ልናት ንጮቤ ይዞ ሲያስፈራራት ነበረ። ከዚያ በኋላ ሉሊት ደግሞ እና ምንድነው ጎዳት ስትላት፣ አይ መጉዳት እኮ አልጎዳትም፣ ያነ ፖሊስ የሚባለው ሰውዬ መቶ አድኗታል ብሏታል አለቻት ማለት ነው። ሉሊትም እንግዲህ በጣም ያሳዝናል ብላ ያው ውስጧን ብዙም አልተቀበለችም። ያው ከሌል እንዲህ እንደማያደርግ ና ከሌል እንደሆነ ስለምታውቅ እና ቤተሰቦች ለቤት አዲስ ከሆናቸው ሰስተው ላይቅ እያረጋቸዋል በርታቱ እና በቀጣይ በሌላ ፕሮግራም እንግዲህ ልጅቱን አንድ በአንድ እየተከታተልን ይዘንላችሁ የምንቀርብ ይሆናል። የዛሬ እንግዲህ ቅንጭፍ አድርገን የሰማናትን ይዘንላችሁ ቀርበናል። ስለምታዳምጡ እና እናመሰግናለን።